ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽህፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በቦሌ ክፍለ ከተማ በሳምንቱ የተከናወኑ አባይት ጉዳዮች ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ እንጋብዛለን። የቦሌ ክፍለ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ጽህፈት ቤት ባህል በጥበብ ሲገለጥ በሚል መሪ ቃል አብርሆት የጥበብ ማዕድ አካሄደ። በመርሃ ግብሩ ላይ በክብር እንግድነት የተገኙት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ከበደ ፈይሳ ባደረጉት ንግግር ኪነ ጥበብ አብሮነትን ለማጠናከር ገዢ ትረክትን ለማጽናት ጉልህ ሚና እንዳለው ገልጸው ህብረ ብሔራዊ ወንድማማችነትና እህትማማችነትን ማጠናከር ለሁላዊ ብልጽግና መረጋገጥ በጥበብ መንገዶችና ባህልና ሴቶች ማስተዋወቅ እንደሚገባ መለክተዋል። ከዚህም ቀደም በክፍለ ከተማው የተካሄደ አብሮት የኪነ ጥበብ መድረኮች ከነጠላ ትርክት ይልቅ አሰባሳቢ ትርክትን በማጽናት እንዲሁም በሕዝብ መካከል የአንድነትን በማጠናከር ጉልህ ሚና መጫወታቸውን ያወሱት የኃላፊው በኪነ ጥበብ የኢትዮጵያ ከፍታ ለማረጋገጥ በሚደረገው ጥረት የቦሌ ክፍለ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ጽፈት ቤት እያደረገ ላለው ምስጋና በማቅረብ መሰል መርሃ ግብሮች ተጠናክረው ሊቀጥሉ እንደሚገባ አክለው አስገንዝበዋል። የቦሌ ክፍለ ከተማ አስተዳደር ባህል ኪነ ጥበብ ቱሪዝም ጽህፈት ቤት ኃላፊ ወይዘሮ ራቢያ ያሲን በበኩላቸው ባህል በኪነ ጥበብ ሲገለጽ በሚል ሀሳብ የተካሄደው የአብረውት የኪነ ጥበብ ማዕድ የባህል የታሪክ የቋንቋና የሃይማኖት ስብጥር ያላትን ኢትዮጵያ ወደ ላቀ ከፍታ እንዲያሻግር በሚደረገው ርብርብ የኪነ ጥበብ ሚና በማሳደግ ከፍ ያለ አስተዋጽኦ እንዳለው ገልጸዋል። የክፍለ ከተማው ህብረተሰብ በኪነ ጥበብ መድረኮች የአብሮነት እንዲያጠናክር የሚያስችል እንቅስቃሴዎችን በመደረግ ላይ እንደሚገኝ ኃላፊዋ ገልጸዋል። በኪነ ጥበብ አብሮነታችንን ለማጠናከር በስፋት እንደሚሰራ አስታውቋል። በኪነ ጥበብ መድረኩ ግጥም፣ መነባነብ፣ ባህላዊ ውዝዋዜዎችና ወግ ለታዳሚዎች ቀርቧል። የቦሌ ክፍለ ከተማ አስተዳደር ወጣቶችና ስፖርት ከሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት ጋር በመሆን የአካል ጉዳተኞችን የመሪነት ሚና በማጉላት አካታች እና ዘላቂ ልማትን እናረጋግጣለን በሚል መሪ ቃል 15ኛውን የአካል ጉዳተኞችና መስማት የተሰናቸው የስፖርት ፌስቲቫል መክፈቻ ፕሮግራም በቦሌ ወረዳ አምስት በ24 ሜዳ ተካሂዷል። ስፖርታዊ ውድድሩ ከጥቅምት 22 እስከ 26 የሚቆይ ሲሆን በሰባት የጉዳትና የስፖርት አይነቶች ማለትም በአትሌቲክስ፣ በፓራ ኦሎምፒክ፣ መስማት በተሳናቸው የጠረጴዛ ቴኒስ፣ በእግር ጉዳት የገመድ ጉተታ፣ ክብደት ማንሳት፣ ዳርትና ዶሜኖስ ና ካርታ፣ በሌሎችም ስፖርታዊ ጨዋታዎች 350 ስፖርተኞችን በማሳተፍ የሚካሄድ መሆኑን በፌስቲቫሉ ተገልጿል። በመክፈቻው ላይ የተገኙት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ትርፌ እንደተናገሩት አካል ጉዳተኝነት በተለያዩ ምክንያት ሊከሰት የሚችል መሆኑን ገልጸው በክፍለ ከተማ በርካታ የስፖርት ማዘውተሪያ ስፍራዎች በመገንባታቸው አካል ጉዳተኞችና መስማት የተሳናቸው ስፖርቶችን በቀላሉ ለማፍራት ያስችላል ያሉ ሲሆን የአካል ጉዳተኞችና መስማት የተሳናቸው ስፖርት ውድድር ዋና ዓላማው በከተማ ብሎም በሀገር ደረጃ በተለያዩ መድረኮች በመወከል ውጤት በማምጣት የሚቻል ብቁ ስፖርተኞችን ለማፍራት ያለመ መሆኑን በማንሳት ተወዳዳሪዎች በውድድሩ የተሻለ ነገር በማሳየት በከተማ ደረጃ በሚካሄደው ውድድር ላይ ለክፍለ ከተማ ውጤት ሊያመጡ እንደሚገባ ተናግረዋል። የቦሌ ክፍለ ከተማ ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ አንዷለም አሰፋ እንደገለጹት አካል ጉዳተኝነት አለመቻል ለመሆኑን ገልጸው አካል ጉዳተኝነት ሆነው ለሀገራቸው ከፍተኛ አስተዋጽኦ የሚያበረክቱ ዜጎች መኖራቸውን በመግለጽ ክፍለ ከተማው ወክለው ሲወዳደሩ ውጤታማና ብቁ እንዲሆኑ ለማስቻል ነው ብለዋል። የቦሌ ክፍለ ከተማ አስተዳደር የሴቶችና ሕጻናት ማህበራዊ ጉዳይ ጽፈት ቤት ኃላፊ ወይዘሮ ኢትዮጵያ ነጋሽ በበኩላቸው አካል ጉዳተኞች በሁሉም ስፖርታዊ ውድድሮች ተሳትፈው ውጤት ማምጣት እንደሚችሉ በማመልከት ሁሉም ማህበረሰብ ክፍል የአካል ጉዳተኞችን ማሳተፍና መደገፍ እንደሚገባው አስገንዝበዋል። የስፖርታዊ ውድድሩ ተሳታፊዎች በሰጡት አስተያየት አካል ጉዳተኝነት ሳይበግራቸው በስፖርቱ ዘርፍ ውጤታማና ተወዳዳሪ ለመሆን በመስራት ላይ መሆናቸውን አረጋግጠዋል። የቦሌ ክፍለ ከተማ የብሎክ ካውንስል መደበኛ ጠቅላላ ጉባኤ ተካሄደ። በጉባኤው ላይ ከአስራ አንዱ ወረዳዎች የተወጣጡ የህብረተሰብ ክፍሎች፣ በጎ ፍቃድ ማስተባበሪያ ጽፈት ቤት አመራሮች፣ ሰራተኞች፣ የብሎክ ካውንስል ተጣሪዎችና ሌሎች ጥሪ የተደረገላቸው እንግዶች የተገኙ ሲሆን ጉባኤውን በንግግር የከፈቱት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ጽፈት ቤት ኃላፊ አቶ ከበደ ፈይሳ አስተዳደሩ የህብረተሰቡን ተጠቃሚነት የሚያሳድጉ ፕሮጀክቶችን በስፋት እያከናወነ እንደሚገኝ አውስተው ከአስተዳደሩ ጥረት ጎን ለጎን ህብረተሰቡ በአካባቢ በሚከናወኑ የልማት ስራዎች ቀጥታ ተሳታፊ በመሆን እያደረገ ያለው እንቅስቃሴ ልማትን ከማፋጠን ባሻገር በመንግስትና በህብረተሰብ መካከል ያለውን በጋራ በመስራት ባህል እንደሚያጠናክር አመላክተዋል። የቦሌ ክፍለ ከተማ አስተዳደር ህብረተሰብ ተሳትፎ እና በጎ ፍቃድ ማስተባበሪያ የጽፈት ቤት ኃላፊ አቶ ጌታቸው ካሳይ በበኩላቸው ህብረተሰቡን የልማት ፍላጎት የማሟላት ስራን በመንግስት ብቻ የሚከናወን ሳይሆን በህዝብ ተሳትፎ ሊታገዝ እንደሚገባ ገልጸው በህብረተሰብ ተሳትፎ በሚከናወኑ የልማት ስራዎች ላይ የብሎክ ካውንስል አደረጃጀቶች በሀብት ማሰባሰብ፣ የግንባታ ስራዎች አፈጻጸም፣ አካባቢ ጽዳት፣ በሰላም ጸጥታ ስራዎች እና በሌሎች ተግባራት ከፍተኛ ተሳትፎ እያደረጉ እንደሚገኝ ተናግረዋል። የህብረተሰብ ተሳትፎ ስራዎችን በማጠናከር ክፍተቶችን በማስተካከል ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ አስገንዝበዋል። የጉባኤው ተሳታፊዎች በሰጡት አስተያየት በተያያዘው በጀት ዓመት በህብረተሰቡ ተሳትፎና በበጎ ፍቃድ ዘርፍ እየተከናወኑ ያሉ ስራዎችን ውጤታማ መሆናቸውን ገልጸው በቀጣይም ተሳትፏቸውን በማሳደግ በርካታ የልማት ስራዎች ከመንግስት ጋር በመቀናጀት በመስራት ኃላፊነታቸውን ለመወጣት መዘጋጀታቸውን አረጋግጠዋል።